ሰባችሁ ከልብ ከልብ አመሰግናለሁ። በእርግጥ እኔ ሰው ሲሰበሰብ ትንሽ ጨገኛ፣ አሁን እራሱ እንደምታዩ እየተንቀጠቀጥኩ ነው። ወደ ዋናው ዝግጅት ከመሄዳችን በፊት ግን አንድ ማድረግ ያለብኝ ነገር አለ። የሺ እባክሻን እንቀምጭ ያደረጉት ተቆንጥጠን ያደግን ባህላችንን ወጋችንን አክባሪዎች ነን። ስለዚህ እንደ ባህላችን አሰላሙ አሌይኩም ራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ያው እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ ሀረግ ክፍል ስልሳ ሶስት ይዤላችሁ መጥቻለሁ ውድ ቤተሰቦቼ ያው እንግዲህ ባለፈው ሳምንት ኤፍራታ ያፌት ቤት እንደታገተችና ሰርጓንም እንደሚደገስ እናውቃለን። እና ዛሬ እንግዲህ የሰርጉ ቀን ነው። እናም ቤዛ እንግዲህ ተቀይራ ጸባዩዋን ሁሉ ነገሯን ቀይራ ባህሌዋን አመለካከቷን ቀይራ ናታን ከተኛበት እንዲነቃ አርገዋለች እና ቤዛ ከዚህ በፊት የሰራችሁን ስህተት ሁሉ አንድ በአንድ ለናታን ከነገረችው በኋላ ከዚህ በኋላ እኔ አልደክምም፣ እንደማታፈቅረኝ አውቃለሁ፣ ስለዚህ ከህቴ ጎን እቆማለሁ፣ እኔም ካንተ ጎን እቆማለሁ፣ አንተና ኤፍራታ አብራችሁ እንድትሆኑ እፈልጋለሁ ብላ ከዚህ በፊት ዋሽታው የነበረችውን አብረው ሲያድሩ ምንም አይነት ግንኙነት እንደሌላቸው ሁሉንም ነገር ስትነግረውና ኤፍራታ ደግሞ የሆነ ነገር ሳይኖር እሱን እንደማትጠላው ስትነግረው እሱም ከተኛበት ነቅቶ እስካሁን ድረስ ብቻዋን ታግላለች፣ አሁን እኔ ማብሪያ ትታገላለሁ ብሎ ቆርጦ ተነስቷል። እናም ቤኔ ጋር ሄዶ ቤኔን የተፈጠረውን ነገር ሲነግረው ቢኒም ከተኛ ህበት ስለነቃ እና ስለገባ በጣም ደስ ብሎኛል ብሎ ሁሉም ተሰብስበው እቅድ ካወጡ በኋላ ወደ ያፌትና ኤፍራታ ሰርግ ዘንጠው እንደሚሄዱ ተነጋግረው በሀሳብ ሁሉም ተስማሙ። ገኒ ምንም የምታውቀው ነገር ባይኖርም ግን ምንም ነገር ሳይነግሯት ወደ ሰርጉ እንደሚሄዱ አሳመኗት። ጽዮንንም ወደ ሰርጉ አብሮ መሄድ እንዳለባቸው አሳምናዋት ሁሉም ወደ ሰርግ እንደሚሄዱና አድርገው ዘንጠው ፏ ብለው አምሮባቸው ወደ ሰርግ ለመሄድ ተነሱ። እናም ያፌትም አክስቱን ጠርቶ ሰርጌ ዛሬ ነው ብሎ ሰርጉን ቤቱ አጠር ያለ ድግስ ደግሶ ናታንን ለማቃጣል ብቻ ነው እያለ፣ አያቱ አክስቱም ኤፍራታን ባየቻት ጊዜ በጣም ተገርማ ጠየቀቻት፣ የኔ ልጅ እንደው ምን ዓይነት ነገር አጋጥሟችሁ ነው በዚህ ፍጥነት ለመጋባት የወሰናችሁት? እያለች አወራቻት። ኤፍራታ ምንም አትል ነገር ዝምን ብላ ታያታለች። እና እንደዚህ እየጠየቀቻት እያለ ድንገት ያፌት መጣና ይህም ሁሉ ጥያቄ እሷን መመለስ ትችላለች እሷ እኮ አንድ ነች እያለ ጣልቃ ገብቶ ከጎን ቁጭ አለ። እናም እሷም ገርሟት ነው አክስተ እየጠየቀችው። ያ ደግሞ ልክ ናት፣ ለምን ትኮሳተራለ? ስትለው እሺ እኔ ንግስት አልኮሳተርም፣ አንቺ ካልሽኝ ይስቃለሁ እያለ ደም በሚያፈላ ሁኔታው በዚህ ሁኔታ ላይ እያለ እነ ናታን እንደገቡ ያጎቱ ልጅ ነገረው እና ይህንንም ሲሰማ በጣም በደስታ ተውጣጥሮ ናታንን ለማቃጠል ወደ ሳሎን ሄደ። በዚህ አጋጣሚ ሄዊ ፊቷን ተሸዋፍና መታ ኤፍራታን ተሰናበተቻት። እናም የተፈጠረውን ነገር ሁሉ ካወራቻት በኋላ በምን አስፈራርቷት እንደምታገባው ብጠይቃትም ኤፉ ግን የናታን ጉዳይ ስለሆነ ምንም ማለት አልፈለገችም። ነገር ግን ሂዊ ወደዛ ወደ ሴቶቹ ጋር እንዳትገባ የቻለችውን ሁሉ መከረቻት። እናም አንቺ ሳለሻአለ አንቺም ሰው ለማዳን እሱን እያገባሽ ነው። እኔም ደግሞ ልጆቹን ለማዳን እነሱ ጋር እገባለሁ ብላ ውሳኔዋን እንደማትቀይር ነግራት። ነገር ግን ልዩነታቸው ከኔ ከጎኔ ብዙ ሰዎች አሉ ከዙሪያዬ፣ አንቺ ግን ብቻሽን ነሽ ብላ ከነገረቻት በኋላ ወደ ልጆቹ ጋር ገባች እና። ሰራተኛዋ ድንገት ስትመጣባት ፊቷን ተመልሳ ሸፍና ወጥታ ሄደች። በነገራችን ላይ ሰራተኛዋ ራሱ መረጃ ለፖሊሶች የምትሰራ ናት፣ ግን አይተዋወቁም። እናም አይ አንድ ጓደኛዬ ነች ብላ ኤፉም አስተባበለችላት። ግን አንቺ ወደዚህ እንዴት መጣሽ ብላ ስትጠይቃት፣ እሷም አይ እና ለቃ ሲወጡ አይቻቸው እንዳይደብርሽ ብዬን የመጣሁት ከአንቺ ጋር ያለች ኤፉን ታወራት ጀመር ከዛም ትንሽ ቆየት ብለው እነገኒ ቢኒ እና ዳግም እነሱም እንደዚሁ ሽክ ብለው ወደ ሰርጉ ቤት ተቀላቀሉ። ናታንም ይሄን ሲመለከት አማቼ አማቼ መጣች ብሎ ብዙ ሊያወራ ሲል ገኒ ታቢያ ቤት መምጣቴ እንዲጸጽተኝ አታርግ ብላ አፉን ስትለው ዝም አለ። ነገር ግን እሱ ዝም ቢልም ያቺ ቀሽቀሽዋ ሎሊት እሱን እንኳ ብትተውት ለልጃችሁ ለኤፍራት አብላችሁ መውጣታችሁ አይቀርም እያለች ዘባረቀች። ነገር ግን ሁሉም ባልሰማ ዝም አላት። እናም የሰርጉ ስነ ስርዓት ተጀመረ። ያው እንግዲህ ያፌት ድሮውንም የሰርጉ አላማ ያፌ እናታንን ለማብሸግ ስለሆነ እነ ናታል ከመጡ በኋላ ፕሮግራሙ ጀመረ። ሽሯ ወደዚህ እንድታመጣት አክስቱን አዘዛት። እናም የኛዎቹ እነናታን፣ ቤዛ ጽዮን፣ ቢኒ፣ ገኒና ዳጊ የክብር እንግዳ ሆነው ቢታደሙ፣ ነገር ግን እነሱም የራሳቸውን ቀመር ቀምረው ነበርና የሄዱት የያፌት የአክስቱ ልጅ ጽዮን ላይ ጆፍ ይጥሏል። ጆፍ ጽዮንን በጣም ወዷታል። ዓይኑ ከእሷ ላይ አይነቀልም እና ይህንን ፍቅር እንጠቀምበት ብለው ውሃ የእንቅልፍ ኪኒን ካደረጉበት በኋላ ጽዮን ለያፌት እንዲሰጠው ለሚወዳት ሊሰጠችው እሱም እንደ ንግስቱ ስለሚያያት የእሷን ትዕዛዝ ያለ ማክበር አይችልምና ተቀብሎ ያፌትን እንካጠጣ ብሎ ሰጠው። እናም ያፌትም እንደዚህ ፈርቻ አላውቅም እንደዚህ ፈራለሁ ብዬ አስቤ አላውቅም ብሎ ውሃውን ተቀብሎ ግጥም አድርጎ ጠጣው። እናም ይህን ሲያደርግ እነ ናታን ሲመለከቱ ሁሉም በደስታና በእርካታ ስሜት ፈገግ ፈገግ እያሉ አዩት። እሱ ግን ምንም የገባው ነገር የለም። እሱ የገባው ማብሸቁን፣ ናታን ማናደዱ ብቻ ነው። ከደረጃው እየወረደች ያለችው ንግስቷ ኤፍራታ ቆንጅየዋ ሙሽራ ቀስ ያለች፣ ፊቷ በደስታ ሳይሆን በሐዘን የተወረረ የሚመስለው ኤፉ ወረደችና ግዴታዋን ለመወጣት በሚመስል መንገድ ያፌት ጋር ተያይዘው ወደ ታዳሚዎቹ ከዞሩ በኋላ ይህን ከማድረጋችን በፊት ስጦታ አለን ብሎ ጋቢ ካስመጣ በኋላ ጋቢውን ለገን ያለበሳት። እናም አሁን በሱ ቤት የበለጠ ሆኖ ተገኝቷል። ውድ የቻናል ተከታታዮች የዛሬው ይህንን ይመስል ነበር። በቀጣይ በአዲስ ትዕይንት እንገናኛለን። ዛሬ እንግዲህ ያፌት ወድቋል። በዛው ሞቶ ይቀራል ወይስ ደግሞ ይነሳል? ዞሮ ዞሮ ሰርጉ ተበላሽቷል። ናታን ቀለበት ገዝቷል። የናታንን ቀለበት ያደርግላታል። ደስ በሚልና በሚያምር ሁኔታ ዛሬው የሰርግ ፕሮግራም በዚህ መልኩ ተጠናቋል። በሚቀጥለው በአዲስ ትዕይንት በገራሚዎች ትዕይንቶች እንገናኛለን። መልካም ሁኑ ውድ ቤተሰቡ።